እንዴ! እና ባትኖር ልጠብሽው ነበር። ኧረ ይቀሪበልሽ፣ እኔ እንደዚህ አስቤው አላውቅ። ቆይ ግን አንቺ ለምን አጀነጅኝ? ወንድሜ ቢሆንስ ማለት። አየሽ፣ እኔ የምሰቃየው ስቃይ ይሄን ነው። ሞገስ ወንድሜ ነው በአስበው ኖሮ ቀድሞ አይምሮዬ ላይ ምን እንደሚመጣ ታውቂያለሽ? ወንድሜ ቢሆንስ የእናቴ ልጅ ቢሆንስ የሚለው ጥያቄ ነው አይመው ላይ የሚመጣው። እንዴ ሊሆን ይችላል። እንዳልሆነስ በምን እርግጠኛ ሆናለሁ? እኔ ወንድም ይኑረኝ አይኖረኝ አላውቅም። እናንተ የምትገቡበትን መኪና ሹፌር እንኳን እንዴት ማየት ያቅታችኋል? ምን አይነት እውሮች ናችሁ? ኤፍራታ ናታ። አንቺ ኤፍራታ እኮ ናት፣ ቀድሜ አየችው። ዝም በይ በእናትሽ። አንቺ ጥፋትሽን እመኚ። የራስን ጥፋት ወደ ሌላ ሰው መለጠፍ የደካማ ሰዎች ባህሪ ነው። እሺ ምን ማድረግ ነበረብን? ራይድ ነው ብለን የገባነው። በዛ ላይ በጣም ተሸፋፍኖ ነበር፣ ምንም ልናውቅ አልቻልን። እንግዲህ ጥፋቱ ያንቺ ነው። እኔ የማይታመኑ ድሮችን አመቻቸው እንጂ ያለ ህግ ያለ ደንብ፣ አክስቴ፣ ያለ ህግ ያለ ደንብ፣ እነዚያ ሰዎች ጋር እንጂ የእግዱን የመጨረሻውን ወረቀት ምንም፣ እኔ ጥፋት የለብኝም። ጥፋቱ ያልች እናንተ ግን፣ አንተማ የቻልከውን አደረግ፣ ግን በቃ እኔስ ምን አጠፋሁ? ሌሊቱ ሙሉ ከእንቅልፍ አልተኛሁም። ሌሊት ተነስቼ ነበር። እኛም ማይረባ ነው ጉዳይ ይሰራል። ለማንኛውም እነ ብሩክ አሸንፈውሻል። ይህንን ነገር ማመን አለብሽ። የተሸነፍነው ሁላችንም ነን። አላታስቂኝ ማሪ፣ አሪ ዝናለኝ የምሸነፈው በዋናው ጨዋታ ስትጫወቺ የነበርሽው አንቺ የእኔ ጠላት ሞገስ አረከ ደሞ በቅርቡ እንዴት አድርጌ እንደማጠፋው በደንብ ታያች። ሞገስ አንተ ብቻ ጥላት አይደለም። ሞገስ ለሽንፈት የሁሉ ምክንያት እሱ ነው። ታዲያ ማን ያዘሽ? ብሩክ ልጁን ይዞ ሲመጣ ቀብሩ ላይ እንዲቆም ማድረግ ነዋል። በቃ ብርኩ አሸነፈ ማለት ነው። በቃ ልዚታከምች ማለትነው አይ እንግዲህ አትነታረቂብኝ ን ለሶ ማለት የተሸነፉ ሰዎች ዋሻ ማለት ነው። እምባሽን ዋጣርጊእና ያስለቀሱሽን ሰዎች አስለቅሻቸው። እሽን የምን ላድርግ ሞከር ሞከር ግን አልተሳካም። ያንን ያልነበሩ ይ አሁን ላይ ግን እኔ አለሁ። አንተ እያለ ነው ብሩክ ሀገር የወጣው። አንተ እያለ ነው ቤቱ የተሸጠው። እኔ በህይወቴ የምፈልገው የለውም። ስለ ሁሉንም አልፎ ቦርዲንግ ገብቷል። አንተ ውሻ አንተ ውሻ፣ ፈትልኝ ብያለሁ። ኧረ በእናትህ ቆየ እኮ ቴክስት ካረገልኝ ፕሌን ውስጥ ይሄኔማ ተነስቶ ይሆናል። ማሪ ታብራኛለች። እንኳን ደስ አለሽ ልበለ ኪድዬም በለኝ በቃ፣ ዝርዝሩን በኋላ ብሩክ እንዳለሽ እንኳን ደስ አለሽ ብሎሽ አለሽ። ተውሻ አፍሽን አትክፈች። ለምዶብሽ ከሆነ በመጨረሻም እንግዲህ ማህሌት አበደች። የክፋት መጨረሻው እንግዲህ ራስን እንደሚጎዳ በምሳሌ ድራማ ላይ ማየት ይቻላል። ምሳሌ እንግዲህ ከስንት ልፋትና መከራ በኋላ አባቷ ለሕክምና ወደ ውጭ ይዟት ሄዷል ማለት ነው። እንግዲህ በገዛ ገንዘቧ በቤተሰቦቿ ገንዘብ እንዳትታከም ክፋት በመስራት እና ልጅቷን በመጥላት እንድትሞት ስትመኝ የነበረችው እንጀራናት ተብዬዋ ማለት ነው። እውነት በመናገር ከሆነ እንጀራናት የሚለው ስም ልክ የክፋት መጠሪያ የመጥፎነት መጠሪያ እስኪመስል ድረስ እዚህ ሶሻል ሚዲያ ላይ በተለይ የሚሰሩ ድራማዎች ላይ ፊልሞች ላይ እንጀራናት ተብለው በጣም በብዛት እንደዚህ አይነት ርዕሶች አሉ። በዛ ላይ በጣም ክፉና ጨካኞች ሆነው ነው እንጀራ እናት የሚለው ስም ስላልሆነ ብቻ ነው እንጂ በጣም እንደ ልጇ ሰብስፍ ብላ የምታሳድግ እናት አለች። ሞልተዋል፣ በጣም ብዙዎች። እና የእነሱን ውለታ የሚበላ ወይም ደግሞ የእነሱን ውለታ የሚያጣጠል ነው ይሄ ንግግር ማለት ነው። እንጀራ እናትን እንደ ክፉ እየተወሰደ እንግዲህ እዚህ ድራማ ላይ ምሳሌ የራሷ ንብረት ነው፣ የእናቷ ንብረት ነው፣ ያ ንብረት በስሟ ያለ ነው። ምሳሌ ኖረችም ሞቶችም የንብረት ለማህሌት ምንም አይደለም። ነገር ግን ማህሌት እንጀራ እናት ስለሆነች ብቻ በዚህ መጠን የዚች የዋህ ልጅ ላይ ክፋት ስታደርግ እናያለን። እና እንጀራ እናት የሚለውን ስም እንደዚህ ባናደርገው እኔ ብዙ አልስማማበትም። በጣም ብዙ እንጀራ እናቶች አሉ። በጣም ብዙ ደግ እናቶች አሉና እንደው ለክፋት ባንጠቀመው አይታችሁ ከሆነ ድራማዎችን ሁሉ እንጀራ እናት የሚል ካያችሁ እንጀራ እናቷ ልጅዋን የምታሰቃይ እንጀራ እናቷ እንደዚ የምታደርግ ነው። እንጀራ እናት መጥፎ አይደለችም። ስም ነው ይሄና ስላልወለደች የእንጀራ እናት የተባለችው። የጡት እናት ሊባል ይችላል። ወላጅ እናት ስላልሆነች ነውና ለምን ደዋላቅም ግን እንደ ክፉ ተደርጎ ነው የሚታየው። እንጀራ እናት የሚለው ስምና ባይሆን መልካም ነው። መረ እውነተኛው ዓለም ላይ እንደዛ ስላልሆነ ማለት ነው መጥፎ ሁሉ ሊኖሩ ይችላሉ። ግን እንጀራ እናት የሚለው ስሙ ግን ለክፋቱ ባንጠቀመው እና ማህሌት እንግዲህ ከዛ ገንዘብ ላይ ምንም ነገር አታገኝም። ልጅቷ አልኖረችም አልኖረችም። ነገር ግን ልጅቷ እንድትሞት በጣም ትጥር ነበረ። ያልፈነገረችው ድንጋይ የለም ያላደረገችው ክፋት የለም። ልጅቷ እንድትሞት ልጅቷ እናትታከም ብዙ ነገር አድርጋለች። መጀመሪያ ላይ እንግዲህ ብሩክን ካገባችሁ በኋላ በጣም ሀብታም ነው፣ ብሩክ ስታገባው ማለት ነው። እሱ ደግሞ ልጁ እንድታሳድግለት ለልጁ እናት እንድትሆን ነበር ያገባት። ምክንያቱም ልጁን ሚስቱ ልጁን ወልዳ ነው የሞተችው፣ ምሳሌ ማለት ነው። ለዛም ነው ምሳሌ የተባለችው። ነገር ግን ናሬት ልጅቷ ኢቨን እንኳን ከብሩክ ጋር ብትኖር፣ ለንብረቱ ብላ ሀብታም ስለሆነ ከሱ የመወልዳቸው ልጆች እንደዚህ አይነት ልጅ ከሱ ልጅ ሌላ ከሌላ የወለዳት ልጅ እንድትኖረው አልፈልግም የሚል ነው መነሻዋ። እና እንግዲህ እሷን ልጅቷን ስታሰቃያት መድኃኒቷን በመቀየር ሌላ ሰው እንኳን እንዳይከላከልላት መድኃኒት ስለሚሰጣት ለልጅቷ በደብቅ እሷ ግን መድኃኒቱን በውሃና በሌሎች ነገሮች በመቀየር ልጅቷን ልትታመም ስታደርግ፣ በመሀል ግን ቅድስት ሰራተኛዋ በጣም ጎበዝና መልካም እንደውም ቅድስት ከ ምሳሌ እናት ጋር የሚተዋወቁ ይመስለኛል ምን አይነት ትውውቅ እንዳላችሁ ባላውቅም ምክንያቱም የሆነ ጊዜ ካስታወሳችሁ ምሳሌ ትጠፋለች ታግታ ይመስለኛል እና አደራይን በለው እያሬ ስታለቅስ ነበረ ቅድስት ቅድስት በምን በኩል እንደሆነ እኛ በምናውቀው በማናውቀው ምክንያት ከእናቷ ጋር ትተዋወቃለች ብዬ አስባለሁ አደራም የተባለች ይመስለኛል ለእሷ ነፍሷ ትሰጣለች ቅድስት እና እንግዲህ ማሌት በክፋት ለቤቷ እንዳትታከም ከዝና ጋር በመሆን በጣም ብዙ ነገሮችን አድርጋ ነበረ። እንግዲህ የእሷ ክፋት ከመብዛት የተነሳ እና ገንዘብ ከመጥፋት የተነሳ ቅድስት ራሷን እንግዲህ ምድረ ድንግልና ይሸጣል ሲባል ብላ እንግዲህ ዳጣ ተናግራታለች ማለት ነው። እንግዲህ ሰውነቷን ሁሉ ለመሸጥ ሄዳ ነበረ ለዛች ልጅ ስትል ማለት ነው። ራሷን መሥዋዕት ልታደርግ ነበረ እና እንግዲህ በዚህ መሀል ሞገስ በጣም ብዙ ነገር በድሎት ነበረ እና ነገር ግን በዚህ በአስጨናቂ ጊዜ ደረሰለት። መኪናውን በመሸድ የጎደለውን ገንዘብ ይሞላለታል። ይህን ነገር ማሌ ስትሰማ ቶሎ ብላ ብሩክን ትከሰዋለች። የርቃን ቪዲዮ ባለቤት ይለቆብኛል ሌሎች ሌሎችንም ክሶች በመክሰስ ከሀገር እንዳይወጣ ታስደርጋለች። መጀመሪያ ቤቱን ዝና እንዲገዛና እንዲሰጣት ተነጋግረው ነበረ ነገር ግን ሞገስ ይህን ነገራቸው አስብ ስላወቀ ብሩት ሌሎች ሰዎች እንዲገዙት በማድረግ የእሷ ሰዎች እንዳያገኙት አድርጎ የእሷን ተንኮሊያ ከሽፍባታል። እንግዲህ ነገር ሁሉ አልከሳካላት ሲል ከሀገር እንዳይወጣ ማድረግ ትፈልጋለች። ይህን ሁሉ ነገር የሚነግራት ዝና ነው። ዝና ሞገስን ስለሚጠላው እና ሉላ ለውስድብኛ ብለው ስለሚፈራ እነሱ ለመምራት ይፈልጋል። ሌላ ምክንያት የለውም ለእሷ ነው። ለዛ ነው ከእሷ ጋር ተባብሮ እንደዛ አይነት ክፋቶችን እየሰራ ያለውና። እንግዲህ በመጨረሻም ገንዘብም ሞልቶ ብሩክም ከሀገር በሌላ እነሱ አሁን መንገዱ እንደሚያሰናክሉበት ስላወቀ በሌላ መንገድ አድርጎ በረራውን ወደ ውጭ ያደርጋል። ልጁን ለማሳከም ማለት ነው። በዚህ መሀል ደግሞ ማህሌት አንድ የመጨረሻ ያላት እድል ብሩክል ከሳ ኤርፖርት ወንጀለኛ ነው ተብሎ ተመልሶ እንዲመጣና በዛ መሀል ልጁ ደግሞ የሚይዘታጣ ስትብከነከን እነሱ ወስደው ልጁን መጉዳት ነበር አሰቧ። እናም እንግዲህ ታክሲ ይዘው ወደ ኤርፖርት ይፈጥናሉ። እሱ ሳይሄድ ለማግኘት ማለት ነው። በእሷ ቤት እሱ ታስሮ ልጁ ስትሞት ማየት በጣም ደስታዋ ነበረ። ነገር ግን ሞገስ ትልቅ እውነታ ይውልደታል። እነሱን ታክሲ መስሎ ማለት የታክሲ ሹፌር መስሎ ኤፍራታን እና እንጀራ እናትየዋን ማለት ነው በመሀሌትን ይዟቸው ወደ ኤርፖርት ይሄዳል። ነገር ግን መንገድ በመቀየር ሌላ ቦታ ይወስዳቸው እና እንዲረፍድባቸው ያደርጋል። እነሱም እንግዲህ እሱም እንግዲህ ተሳፍሮ ከሄደ በኋላ ሞገስ ራሱን ገብጦ ያሳያቸዋል። በመጨረሻ መሀሌት ራሷን ስታ መውደቅ እንደምታያት ስትአብድ እናያታለን። የምትይዘው የምትጨብጠው አጥታ እያበደች ትገኛለች። ሁልጊዜም ሰዎችን ለመጣል የምንጥር ከሆነ መጨረሻችን እኛው ራሳችን በጫርነው ጉድጓድ የምንወድቀው። ሞገስ እንግዲህ ጓደኛውን በዚህ መልኩ ከጉድ አውጥቶታል ማለት ነው። የክስ ወረቀቱን ይዛ ነበር ወደ ኤርፖርት የሄደችው። ለዛ ነው ኤርፖርት ሳትደርስ ብሩ ቀድሞ ሄደው ከድማ ግደብ ስኑሩ እንዳቀደች ልታሳስረው ትችል ነበረ። እና ሞገስ መጀመሪያ ጓደኛውን በጣም በድሎት ነበረ፣ ስለሚቀናበት ምንም አድርጎት አይደለም። በኋላ ግን ጓደኛውን በዚህ መልኩ ሲክሰው ስላየንን በጣም ደስ ይላል። ሰው ከስህተቱ ከተማረ ራሱ አንድ ነገር ነው። ሰዎች ስለሆን ልንሳሳት እንችላለን፣ ግን ከስህተታችን አለመማር ትልቅ ወንጀል ነው። ሞገስ በጣም ምርጥ ሰው ነህ፣ ምርጥ ጓደኛ፣ በዚሁ ቀጥልበት። እና ምሳሌ እንግዲህ ታክማለች፣ በጣም ደስ ይላል። እና ቤተሰባችን በሌላ ቪዲዮ እስከምንገናኝ እወዳችኋለሁ። ባይ ባይ።